እሰላሙ አለይኩም ወረህመቱላሂ ላይ በረከቱ ዛሬ በቆሎታችን ይዘንላችሁ መጥተናል ውድ የቻናላችን ቤተሰቦች እንዴት ናችሁ ማለት ነው ነው ማለት ነው እንደዚህ ከዛ ማለት ነው ይኸው እንደዚህ አድርገን ፈልፍለን በልምጥ መልኩ በቆሎ መልኩ እንወስዳለን፣ እንለምጠዋለን። ጨው አድርገን ደግሞ ማለት ነው እኔ አዲስ አለማመጥ ወይም ማቆላ ላለኝ ዘይት አድርጋችሁ ከዛ ቃሪያውን ከትፋችሁ ጭምር። ዘይቱ ገርማ ነው። ዘይቱ ቢሆን የተመረጠ ነው፣ የተመረጠ ነው። በጣም ቆንጆ አረሙ ጋር ግን ደግሞ ጨው ተጨምሮበት አላችሁ ወይም በቃ ዝም ብላችሁ፣ በሀገራችን ያለ መመል ጨውና በቆሎ አርጋችሁ ማብሰል ነው ማለት ነው። እንደዚያ አድርገን እንፈለፍላለን። ማሻአላ። በነገራችን ላይ ሱመያ ናት የምትፈለፍሉ አይደለም፣ ሱመያ ሱመያ እየፈለፈለ ነው። ሱመያ ልጄ ማለት ነው። እሷ ናት የምትፈለፍሉ፣ የምታያችሁ የእሷ እጅ ነው። ብሉ። ማሻአላ እንደዚህ አድርገን ሱመያ እና እኔ እየተቀዳደብን ነው በአፈላፈል። እኔ ወይስ እሷ፣ እንደምቀድሞ እየተቀዳደብን ነው ማለት ነው። ልጄ ጋራ እንደዚህ አድርገን ይኸው፣ እስኪ ማን የቀደመ እያልኳት ነው ማለት ነው። እሷም እየተዋከለች ነው፣ እኔም እየተዋከልኩ ነው። በነገራችን ላይ ባንዲጄ ይዤ፣ ባንዲጄ ነው የምፈለፍለው እና ይኸውላችሁ ነው እና ሱመያ እና እኔ እየተቀዳደብን ነው በቆሎ ለመፈልፈል። ያው ስመያ ቀደም ኩሽ እያለች ነው፣ ጨርሳለች። ማሻአላ በሉ። ያው በዚህ መልኩ ፈልፍለን ጨረስን። አሁን ድቆላ ነው ማለት ነው። ይሄ ቁሩም በተከምሮላቸዋል። እዚህ ጋር እንደዚያ አድርገን ስመያና ነኝ አሳምረነዋል። ነው ጨርሽ ፈልፍልሽ ያለ አይ ወንድ አድርጌ ጥጃዋለሁ። እንግዲህ ወንዶች እየጥጃዋለሁ እንደዛ አድርጌ በቆሎውን

ድንችና ስጋን የሰራራናኔ ይመስላል። በቀለሙ እየደረሰ ነው። ይሄው ለልጅ ራት ላይ በላ ነው። ይሄን ይመስላል። እንጀራ በነገራችን ላይ እንጀራም ጋግሬ ነው። በጣም ቆንጆ እንጀራ ነው። ይሄው ነው። ይሄን ጋግራችሁ ሞክሩት። ስጋና ድንች ነው የሰራው በቆሏችን በነገራችን ላይ እየመሰለ ነው። እሺ ጠብቁ። ቆይ ግን እናንተ በልበን በስጋና ድንች ልበን ተደርጎ አይታችሁ ተቀለችሁ አልፈልግም ልበን ካላረግሽ ብር አልበላማኝ ማለት ነው። ልበን አረኩኝ። ይኸው በቆሎ የደረሰ ስመየ በነገራችን ላይ የበላይ ነው። በዛው በልበኑ እና በእንትኑ አቦካክታ እምቢ ብላኝ ማለት ነው። እና ይኸው ይህን ይመስላል ምርጥው ነው በስሏል። እሺ ይኸው ይህን ይመስላል ማሻ አላ ደርሶልናል እንሻ አላ ብሎ እና በላይ ከጀምሩት፣ ላይክ ኮሜንት፣ አስተያየት አስተያየታችሁን በነገራችን ላይ እፈልጋለሁ። ልጅ ጋር እያሳለፍኩ ነው። አልሐምድልላ